ዶክተር ቢኒያም በለጠ ከስምንት ሺህ በላይ ቤተሰብ ያለው እና የወደቁትን ከመንገድ ላይ የሚያነሳ የኢትዮጵያን ሁሉ አባት ማለት እንችላለን። እንኳን ለዚህ አበቃ ማለት እንፈልጋለን። መጀመሪያ ማለት ነው። ቀጥሎ የዚህ ፕሮግራም አስተባባሪ በጣም ብዙ እንዳሉ እናውቃለን፣ እንከታተላቸዋለን። ነገር ግን ደግሞ ሴፉን ሳናነሳ ማላፍ አንችልም። ሴሁ ፋንታውን በሚዲያም የኛ ምሳሌ ሆኖ እያገለገለ ይገኛል። ስለዚህ እሱንም እና በመላ ከእሱ ጋር የሚሰሩትን እና የሪድ ሽቦቴንም ጭምር እባካቸው መስግኖ ከዚህ በመቀጠል መቄዶንያ በጣም ብዙ ሀረግን ጨምሮ ባይዜ ሀረግ የምትበላ አንድ ቆንጆ ሴት አለች፣ እዚህ ውስጥ አለች። እርግጠኛው በተደጋጋሚ ወደ መቄዶኒያ ሲሄድ እሷን ሳላገኛ ተበለች አላቅም። ከዶክተር ጎን አጠፋ ሞሌ ታግዟለች፣ ከእሱ ጋር ነው ያለችው። እንደዚህ አይነት ሴቶች ከሱ ጀርባ ደግሞ መሆናቸው በጣም አስፈላጊ ስለሆነ እሷንና እሷን የመሰሉ የመቄዶኒያ ቤተሰቦች ስላሉ እንኳን እንዳሳለ እንደሁ ማትፈልጋል፣ ለእሷን ደግሞ ሞራስ በጣም አመሰግናለሁ። እዚህ የተገኙት ስም መጥቀስ አስፈላጊ ስለሆነ መቄዶንያን እንደ ቤታችን ነው የምናየው። አክብረን ነው እዚህ ድረስ የመጣ ነውና፣ ሁላቸውም እዚህ የምታዩቸው የኢትዮጵያ ንግድ ባንክ የመቄዶንያ ቤተሰቦች ናቸው ማለት እንችላለን። ክቡረቱ አቤሳ ነው የኢትዮጵያ ንግድ ባንክ ፕሬዚደንት ናቸው። ክቡር አቶ ደረጀ ውፋ የኢትዮጵያ ንግድ ባንክ ኤክስኪዩቲቭ ቫይስ ፕሬዝደንት ናቸው። ክቡር አቶ ኤፍሬም መኩራያ የኢትዮጵያ ንግድ ባንክ የሰው ኃይል ምክትል ፕረዝደንት ናቸው። ክብርት ወይዘሮ ሶስና አለማየሁ የኢትዮጵያ ንግድ ባንክ የሕግ ምክትል ፕረዝደንት ናቸው። ክቡር አቶ ሱራ ሳቀታ የኢትዮጵያ ንግድ ባንክ የፋሲሊቲ ማኔጅመንት ምክትል ፕረዝደንት ናቸው። ክቡር አቶ ወጋየሁ ገብረ ማርያም የኢትዮጵያ ንግድ ባንክ የዲጂታል ምክትል ፕሬዝደንት ናቸው። ክቡር አቶ ሙሉነህ ለማ የኢትዮጵያ ንግድ ባንክ የሳውዝ ምክትል ፕሬዚደንት ናቸው። አቶ ሀይለ ጊዞስ በቀለ የኢትዮጵያ ንግድ በጣም ነው። አመሰግነው እኔ አንድ ጽሁፍ ሳላነብ ማለፍ አልችልም። ዛሬ እንግዲህ እዚህ ማምጣታችን ካልቀረ መቄዶንያ መጀመሪያ ለህዝቡ እጁን ሲዘረጋና ለአንድ ወር የሚቆይ ጥያቄውን ሲያቀርብ እርዱን እኔ ከስምንት ሺህ በላይ ማንም የማያቸውን ግለሰቦች ከመንገድ ላይ አንስቼ ያገለገልኩ እገኛለሁ፣ አውቃለሁ። ንግድ ባንክ በተደጋጋሚ መጥቶ ረድቶኛል፣ አግዞኛል። ይሁንና እኔ ከእናንተ ሳንቲም አልፈልግም። ክቡር ፕሬዝደንት አቶ አቤ ሳኖ እና ማናጅመንቱ መጥቶ ከጊዜያቸው ሰርቃችሁ ብቻ ኑና ይሁኝ ነው ያለው እንጂ ገንዘብ አምጦልኝ አላለም። ለምን ክቡር ፕሬዝደንቱ በኋላ ብዙ ነገር ሊያዙ ስለምችሉ አላነሳም፣ እሱም ማለት ነው። ስለዚህ መቄዶኒያ ይሄንን ከጠየቀ በኋላ የመጀመሪያውን ጥይት ስንቶክስ ገንዘብ ማውጣት ስንጀምር ማለት ነው። ክቡር ፕሬዚዳንታችን እንዲህ ብሎ ጽፎ ነበረ። ባጊዜ ከንግድ ባንክ ሰራተኞች ከአምስት ብር እስከ ሃምሳ ሺህ ብር ነው ያዋጣ ነው ስናዋጣ። ስለዚህ አምስት ብር ሰጥናል ማለት ለመቄዶንያ ያለንን ፍላጎት እንዲያድግ እንዲመነድግ፣ ሌሎችንም እንዲያነሳ ካለን ፍላጎት የተነሳ ስለሆነ ከአምስት ብር እስከ አምሳ ሺህ ብር። ስለዚህ እችን አንብቤ መድረኩን ለእናንተ ለቃለሁ ማለት ነው። ማታ ነው ወደ ሁለት ሰዓት አካባቢ ይህን ነገር ማሰባሰብ አለብን ብለን ለክቡር ፕሬዝደንት አቶ አቤሳ ነው መልእክታችን አስተላለፍን። እሳቸው በሙሉ ልብ ተቀበሉ። ማስተባበር ጀመርን። እንዲህ ብሎ ጻፉ። ለዓይናችን ለእጃችን፣ ለእግራችን፣ ለወገባችን፣ ለአካላችን በአጠቃላይ ለጤንነታችን በሙሉ ቀርጥ በመክፈል ፈጣሪያችን ጤነታችንን ዘላቂ እንዲያደርግልን በሰው እጅ ላይ እንዳንወድቅ ቢሆን እንኳ ፈጣሪ ጠዋሪ እንዳናጣ የኢንሹራንስ ፖሊሲ መግዛት የፈለገ እምነት፣ ዘር እና ፆታ የማይመርጠውን የሺዎችን ውዳቂዎችን አንሺ ጠዋሪና ሐኪም የሆነውን መቄዶንያን ያለ ስስት እንርዳ ብለው የመጀመሪያውን ሳንቲም የወረወሩት እሳቸው ናቸው። እሳቸው የወረወሩትን እኔ መናገር ስላለብኝ ሀምሳ ሺህ ብር በማዋጣት ስራውን አስጀምረውታል። ምን ላይ ደረሰ? ዛሬ ምንድን ነው? ምን ሰጠው? የሚለውን ነገር ደግሞ ሙሉ በሙሉ እሳቸው ይሄዱበታል ማለት ነው። ሴፉ ጥያቄ ካለ ሜይ ቢ የምትለው ነገር ካለ አንተ መቀጠል ትችላለህ። አመሰግናለሁ። በጣም ስ ይላል ብትቀጥለው ራሱ ብትጨርሳበቋሚ እንፈልገያለን። እሺ፣ በጣም እናመሰግናለን። እዚህ ድረስ ስለመጣችሁ የኢትዮጵያ ንግድ ባንክ የመቄዶንያ አጋር እንደሆነ ሁሌም የክብር ዶክተር ቢንያም ይነግረናል። ስለ አቶ አቤም አውርቶ አይጠግምም። እንደውም ባለፈው እህት ኩባንያው ኮሜርሻል ነው ምኒስ ሰዎች እዚህ በመጡበት አጋጣሚ ሲወራ የነበረው ራሱ እህት ኩባንያው የመሰለው እናት ኩባንያውን ነው ስንባባል ነበረ። ስለዚህ የክብር ዶክተር ቢኒያምን ወደዚህ ልጋብዘውና እስከ ዛሬ ለተደረገልን ሁሉ እናመስግን በአረጋውያ እና በአእምሮ ሕሙማኑ ስም ከዛ ውጪ። ዛሬም ደግሞ በጣም አምሮባቸው ድምቅ ብለው ነው የመጡት። መጀመሪያ በደንብ ግን እንኳን ደህና መጣችሁ አላልንም እዚህ ያላችሁት። በአጠቃላይ የክብር ዶክተር ቢኒያምን ወደዚህ እባካችሁ ጋብዙት።

ስላስቀምጣችሁን በዛ መቀጠልችል ይሄ ማይክ እዛ ይሰማል ማለት ነው። ይንክነ እንግዲህ እስካሁን ያው መኬዶኒያ የመርጃ ማዕከሉ እየሄድን ነበር እርዳታ የምናደርገው ዛሬ ስቱዲዮ መተናል። በየቀኑ ብንመጣ እዛ ብንደርስ ድጋፍ ብናድረግ በጣም ደስ ይለን ነበር ይን ካለብን ግዴታ ትንሽም ብትሆን ተወጥተን ዛሬ እዚህ ስለተገኘን በጣም ደስ ብሎኛል። እኔ በበኩሌ መቄዶንያ እንግዲህ የሚታወቀው አንድ አባባል አለው፣ ሰውን መርዳት ሰውን ለመርዳት ሰው መሆን በቂ ነው። ዝቅል አድርገው ከዛ ደግሞ ዝቅ ነው የሚለው። ይሄ አባባሉ እንግዲህ ብዙ ሰው በጣም ደስ የሚለው ነው። እኔ ከዛ በላይ ወደ ማዕከሉ ስንሄድ የምናየው ከዚህ የተለየ ነገር ነው። ምናልባት መቄዶንያ የአረጋውያንና የአእምሮ ህሙዋን መርጃ ነው የሚለው ግን፣ እዛ ጣቢያው ስንሄድ ብዙ ሰዎች ናቸው ያሉት። አረጋውያን ብቻ አይደሉም። የአእምሮ ህመም ያላቸው ዜጎች ብቻ አይደሉም የሰው ልጅ ሆነው እርዳታ የሚያስፈልጋቸው ረጂ የሌላቸው ሁሉ አሉ ህጻናትም ስላሉ ማለት ከርዕሱ ሴቶች አሉ ወንዶች አሉ ሃይማኖት አይለይም ዘር አይለይም መልእክቴ ቅድም የተላለፈው በስሜት ነው የጻፍኩት ያኔ ብዙ ማስቤ አይደለም ሰዎች እንዲረዱት ነው እኔ ማዕከሉ ስደርስ በጣም ነው የሚያመኝ ሰውነቴን ለማየት በጣም ይከብዳል። ይህንን በሚያስገቡበት ሰዓቸው ምንም ምርጫ የሌለው ድጋፍ ፈላጊ ሰው መሆን በቂ ነው ያሉ ነው ይመስለኝ፣ ለእርዳታ እዛ ለማስገባት ማለት ነው። ይህም ልዩ የውስጥ ፕሪንስፕላቸው አርጌ ነው የምወስደው። እዛ ማዕከል ያሉት በተለያየ ከተለያየ ሃይማኖት የመጡ በተለያየ የትምህርት ደረጃ ላይ ያሉ እድሜያቸው እጅግ በከፍታ ልዩነት ያለው ህጻናት አሉ። እጅግ በጣም ያረጁ ሰዎች አሉ። በፆታ ወንድ ሴት አለ እና ሁሉንም በዚህ መልክ መደገፍ የቻለ ተቋም ነው። መጀመሪያ ይሄን እንዲህ አይነት ችግር ያለባቸው በጣም ውስብስብ ችግር ያለባቸውን ዜጎች ለመደገፍ ማሰብ እጅግ ከፍተኛ ጀግንነት የሚጠይቅ ነው። ከይሄን አስበው ቆርጠው ወደ ስራ መግባታቸው የሚገርም ነው። ወደዛ ገብተው አላቋረጡም። ለብዙ አመታት በጣም ብዙ ዜጎችን ሰብስበው እዛ ጣቢያ ለጉብኝት ሄዳችሁ እንግዲህ አይታችሁ የሚታይበት ቤት ነው። እዛ ማዕከል ውስጥ ሁሌ መስራትን አስባችሁ ታውቃላችሁ? እጅግ በጣም ከባድ ነው። ስለ ጤንነት የሚያስብ ስለ አካሉ በዚህ መልእክት ያስተላልፍኩት ወገቤን አሞኝ እዛ እንዳልገባ ነው። ስለ ወገቤ ዓይን እጅ፣ እግር የጠፋ ሰው ራሱን መርዳት ያቅተዋል። እና ለራሳችን ለአካላችን ጤንነት ቀረጥ መክፈል አለብን ብዬ ነው የማስበው። ይህን ደግሞ ደግሞ ስንወስድ በየወሩ ነው ምንከፍለው እና በየወሩም ብናዋጣ ይህን ተቋም ራሱ ችሎ እንዲሄድ እነኚህ መውደቂያ ያጡ ዜጎቻችን መንገድ ላይ እንዳይወድቁ መርዳት የሚችል ተቋም ስለሆነ ይህን ብናግዝ ብዬ ነው። መንግስት ይህን ስራ ቢሰራው ኖሮ ምን ያህል ወጪ ሊመደብ እንደሚችል አስባችሁ ታውቃላችሁ? መቄዶንያ ብቻ ነው በትንሽ በጀት ብዙ ሰው መርዳት የቻለው። በመንግስት ቢሆን ብዙ መዋቅር ይህን ለማስተዳደር ለቁጥጥሩ፣ ለአስተዳደሩ የሚወጣው ወጪ እዛ እነዚህን ዜጎች ለማስተዳደር ከሚወጣው ወጪ በላይ ነው። መንግስት በጭራሽ ሊያደርገው የሚችለው ስራ አይደለም። ግን በዋናነት ይሄ ሶሻል ሴፍቲ ኔት ባደጉት ሀገሮች የመንግስት ስራ ነው እኛ ሀገር አቅም ኖሮን ወደዚህ ደረጃ ላይ ስላልደረስን ግለሰቦች እንደ የተከበሩ ዶክተር ቢንያም ያሉ ራሳቸውን የሰጡ ዜጎች ካልሆኑ በስተቀር ሊሆን አይችልም። የዚህ ጣቢያ ግን በገንዘብ ብቻም ሊሰራ የሚችል ነገር አይደለም። ምናልባት መለኮታዊ ኃይል ካልሆነ በስተቀር በሰው እሳቤ ተሰርቶ ይሄ ሁሉ ሰው በአንድ ማዕከል ውስጥ የችግር አንድ ሰው እንኳ በቤተሰብ ውስጥ እንዲህ አይነት ችግር ቢኖረው ቤተሰቡ ሁሉ ዘመድ አዝማዱ በሙሉ ነው የሚረበሸው አንድን ሰው መንከባከብና ማቆየት አንችልም አስራ ከስምንት ሺ እስከ አስራ ሁለት ሺ ዜጎች በማዕከላት ተሰብስቦ በጣም ችግር ራሳቸውን መርዳት የማይችሉ ዜጎችን መርዳት እጅግ በጣም ከባድ ነው ስለዚህ በዚህ ባስተላለፍ ነው መልእክት ብዙ በየቦታው ማህበራዊ ሺዎች አሉ ሰው ላይ ከአንድ ወር ደግሞ በአጣዳፊ